ከኖአ ሚንገሩ ጋር ነበር። ነገ ታዲያ እንዴት ነው እዛው ነሽ? ነገ ምንድን ነው? የለኝም እኮ ማለት ያለው ማለት አንቺ ነሽ እ እንደ አዳዲሶቹ ክፍል ላይ እኮ አለ። ባለፈው አንድ ክፍል ላይ ነው የሌለሽው ይሄ የለኝም ያልሽበት ክፍል። ኧረ ፎንከት አይደለም፣ ሁለቱም ክፍል ላይ አለሽ። ቼክ አሪፍ ገብተሽ እንደ አይ፣ አንቺ ያቃ እርግጠኛ አይደለሽ

ሰምቦ? አራት ክፍል ነው። የባለፈው ላይ የቀረው ላይ የለኝም ያልሽው ላይ የለም። ሌላው ላይ ግን እንዳለቀው የለኝም። የነገው ሰሙ ታታ አርጊ ሼር አርጊ አስገባሻ፣ አለው እና ደግሞ ኢንቫይት አላክሽልኝ ኢንቫይት ላኪ፣ እና አስገባሻ፣ አለው እና አሁን ቤት ገባ። ምንቴ ምንቴ ድምጽ ጠፍቷል፣ እየተሰማኝ አይደለም። አባን ተጀምር ስም ጋሽ ታብታብ አድርጉ፣ ሼር አድርጉ። የኔ ቆንጆ አመሰግናለሁ። ዋየን የኔ ድምፅሽ ደግሞ ጠፍቷል። ምንቴ ራሱ ምንም ድምጽ የሚባል ነገር የለም። ቀጥታዋል እስኪ በሩን ዝጉት። ድምጽ ደህና ነሽ? እሺ መንሳለው ደህና ነኝ። ሰላም ነው። እንትኑ ነው እንዲ ያልሽው ያ ዳር ድምጽሽ ታፍኗል። አረ በእውነት

ሼር አድርጉ፣ ታብታብ አድርጉ ጋይስ። ምን ድምጽ ድምጽ ጠፋ? በጣም ነው። ምን አዳሩ ላይ ዳሩ እና እሱ እዛ ጋር ነው። አዎ ያው መቼም ትመጫለሽ፣ ግልጽ እኮ ነው። አረ ማርያምን አልመጣም። ምን አልመጣም? ቀልደኛው ነው እኛ ታዲያ ባዶ ምንም ማድረግ አችለ

አይ የኔ ሲም ስላልነበር አሌፍም፣ ግን እንትን ፕሮዳክሽኖች ወይ ወይ ሰም ምን አልካዩ ጋይስታብ ታባርጉ ሼር አርጉ ሼር እያረጋ፣ ምን ነገር ጠይቅሽ ወይ ጠይቅኝ፣ ጠይቅኝ። የእውነት መድብል ዝናን የሚመታው የእውነት ነው። እንደዚህ አይነት ጥያቄ አይጠየቅም። አሁን ይሄንን አልመለስልሽ። ሌላ ነገር ነው መጠየቅ አይቻልም። ቆንጆ፣ ስለ ድራማ ሌላ ነገር ሌላ ነገር ጠይቅኝ። ሰሙ እንደዚህ አይነት ጥያቄ ይጠይቁ እንጂ በር ክፈቱልን ይሻላል። ቢያንስ እንደዚህ ሻያአለምን ቪዲዮችን አትከፍቹም፣ የትና የትም ቪዲዮችሁን አብሩትእና ከዛ በደንብ እናወራ። ላይክ አድርጉ፣ ሼር አድርጉ። ምንድነው ታቋማት ያደርጉት

ሳይሆን ታፍኗል። የሆነ አሁንም ድምጽ እንደታተለ ነው ወይስ ያረጋት

ፎቶ ምን እናሳ እና ምንድን ነው? አብራው ቪዲዮችን አብራው ሪንግ ላይቴን እኮ። እሺ ቆይ፣ ቼክ እያደረኩት እኔ። እኮ ያለ ሪንግ ላይት ነው ሁሌ የምገባው ብታይ። እኔማ አልገባም። ምን ነው ግን ያው አይክስ ላይቭ እኮ አቁሜያለሁ እንደዛ